አረጋ ከበደ ከፋኖ ጋር ለመደራደር እንቅስቃሴ መጀመራቸው ተሰማ። ይህን መረጃ አሰራጨው መንግስታዊ ጣቢያ ዜናውን ከሰዓታት በኋላ ከገጹ ላይ አጥፍቶታል። ይህ የድርድር ዜና የተሰማው በወሎና ጎንደር ቀጠና ከባድ ውጊያ በተቀሰቀሰ ማግስት ነው። ከዚህ በተጨማሪም ክልሉ ከፍተኛ ቁጥር ያለው ኃይል እያሰለጠነ ባለበት ወቅት መሆኑ ጥያቄን ፈጥሯል። በሹመታቸው ዕለት የተሾምኩት እኔ ሳልፈልግ ነው በሚለው ንግግራቸው የሚታወሱት አቶ አረጋ በመጨረሻም ከፋኖ ጋር ለመደራደር ቆርጠዋል። ለድርድሩ እንዲረዳም ሶስት ጥብቅ ጉዳዮች እየተደረጉ እንዳለ ተሰምተዋል። ከአረጋ ቢሮ እንዲህ ያለ የድርድር ወሬ እየተናፈሰ ባለበት ወቅት ደግሞ መከላከያ ሰራዊቱ ከወሎና ማዕከላዊ ጎንደር ከፋኑ ታጣቂዎች ጋር እየተዋጋ እንደሆነ ይፋ አድርጓል። ታደምጡታላችሁ። መንግስት ሚስጥር ያደረገው ውይይት ሾልኮ ወጣ። ከሰሞኑ በአራት ኪሎ ሁለት ጥብቅ ውይይት መደረጋቸውን አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር እየተደረገ ነው ስለ ቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ በኩል የወጣው መረጃ ፊልድ ማርሻሉ ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመላከተ ሲሆን መንግስት ይህን ውይይት በሚስጥር እንዲያዝ የፈለገበትን ምክንያት በተመለከተ የተለያዩ መላምቶች እየተሰጡ ነው። እንመለስበታለን። የህዋቱ መስራች አቦይ ስብሀት ነጋ ዘለግ ያለ ዝምታ በኋላ ዝምታቸውን ሰብረዋል። ስለ ፋኖ ኃይሎችና ሻቢያ እንዲሁም ጽምዶ የተናገሩት ጉዳይም ትኩረት ሀሳብ ይሁኗል። ኢሳይያስ የሚታመን ሰው አይደለም፣ ከእሱ ጋር መስራት የለብንም ሲሉ መደምጣቸው ታውቋል። ህወት ከፋኖና ኦሮሞ ነጻነት ሰራዊት ጋር መስራት አለበት ያሉም ሲሆን የደብረ ጽዮንን አመራርም ልፍስፍስ ሲሉ ዘልፈዋል። ከዚህ በተጨማሪም ስለ ኢትዮጵያ አሁናዊ ሁኔታና ስለ ብልጽግና አስገራሚ ጉዳዮችን አንስተዋል። ሰሙታላችሁ ከፍተኛ የጦር አዛዡ ተገደሉ። አዛዡ የተገደሉት በእስራኤል ጥቃት መሆኑ ታውቋል። የጦር አዛዡ የተገደሉት አማጺ ኃይል ግን የአዛዡን ግድያ የኩራት ምንጭ ሲል ጠርቶታል። በዝርዝር ይዘነዋል። ተሳሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ትገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አረጋ ከበደ ከፋኖ ጋር ለመደራደር እንቅስቃሴ መጀመራቸው ተሰማ። ይህን መረጃ ያሰራጨው መንግስታዊ ጣቢያ ዜናውን ከሰዓታት በኋላ ከገጹ ላይ አጥፍቶታል። ይህ የድርድር ዜና የተሰማው በወሎና ጎንደር ቀጠና ከባድ ውጊያ በተቀሰቀሰ ማግስት ነው። ከዚህ በተጨማሪም ክልሉ ከፍተኛ ቁጥር ያለው ኃይል እያሰለጠነ ባለበት ወቅት መሆኑ ጥያቄን ፈጥሯል። በሹመታቸው ዕለት የተሾንኩት እኔ ሳልፈልግ ነው በሚለው ንግግራቸው የሚታወሱት አቶ አረጋ በመጨረሻም ከፋ ከፋኑ ጋር ለመደራደር ቆርጠዋል። ለድርድሩ እንዲረዳ ሶስት ጥብቅ ጉዳዮች እየተደረጉ እንዳለ ተሰምተዋል ካረጋ ቢሮ። እንዲህ ያለ የድርድር ወሬ እየተናፈሰ ባለበት ወቅት ደግሞ መከላከያ ሰራዊቱ ከወሎና ማዕከላዊ ጎንደር ከፋኑ ታጣቂዎች ጋር እየተዋጋ እንደሆነ ይፋ አድርጓል። ግድያ፣ አስከፊ ማህበራዊ ቀውስ ኢኮኖሚያዊ ድቀትን ባለፉት ሁለት ዓመታት ያስተናገደው የአማራ ክልል አሁንም በአስከፊ ግጭት ውስጥ እንደተዘፈቀ ነው። የታጣቂዎቹ ሙተንም አንደራደርም አቋምናም መንግስት እጅ ብቻ ስጡኝ መመሪያ የክልሉ ውጊያ እንዳይቆም እንቅፋት ፈጥሯል። አሁን አሁን ግን የድርድር ድምፆች በተለይም ከመንግስት በኩል እየተሰሙ ነው የሚገኙት። ፊልድ ማርሻል ብርሃኑ ጁላ ለ2018 አዲስ ዓመት ባስተላለፉት መልእክታቸው የውስጥ ግጭቶችን እንዳንፈታ እንቅፋት የሆነብን ከግጭቱ ጀርባ ያለው የውጭ እጅ ነው፣ ይህ እጅም ይቆረጣል ብለው ነበር። ይሁንና አሁን ላይ ያ የተባለው የውጭ እጅ መቆረጡ ባይታወቅም የአማራ ክልል መንግስት ግን ለድርድር እንቅስቃሴ መጀመሩን ይፋ አድርጓል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንግሻ ፈንተው ለኢትዮጵያ ፕረስ ድርጅት በሰጡት ገለጻ ከታጣቂዎቹ ጋር ድርድር በማድረግ ለማድረግ የክልሉን ግጭት በሰላማዊ መንገድ ለመቋጨት ጥረት እየተደረገ ነው ብለዋል። የክልሉ በሰው ነፍስ ግጭት፣ ሀብትና ንብረት ላይ ውድመት እያደረሰ ነው ያሉት መንገሻም ግጭቱ እያደረሰ ያለውን ውድመት ለማስቆም በድርድር ለመፍታት ጥረት እየተደረገ ነው ብለዋል። መንግስት ከፋኖ ኃይሎች ጋር የገባበትን ግጭት በድርድር ለማስቆም እየተደረገ ነው ያሉትን ጥረት በዝርዝር አልገለጹም። ምንም እንኳን የድርድር ጥረቱ በምን ደረጃ እንደሆነ ዝርዝር መረጃ ባይገልጹም ጥረቱ ተጠናክሮ እንደሚቀጥል መንግሻ ተናግረዋል። መንግስት ከዚህ ቀደም ግጭቱን ለመፍታት አቀረብኩት የሚለው የሰላም አማራጭ የፋኖ ታጣቂዎችን እጅ መስጠት መሆኑ የሚታወስ ነው። ይሁን እንጂ በታጣቂዎቹ በኩል በክልል ደረጃ የሚደረግ ምንም አይነት ድርድር እንደማይቀበሉ አስቀድመው ሲገልጹ እንደነበር ይታወሳል። ታጣቂ ቡድኑ ለድርድር ከተቀመጡ ሊሆን የሚችለው ከዓለም አቀፍ አደራዳሪዎች የሚያመቻቹ ከፌዴራል መንግስት ጋር መሆን እንዳለበት ቀደም ሲል ሲገልጹ ነበር። ወጣ አደረጃጀት መፍጠር ያልቻሉት የፋኖ አደረጃጀቶች ለድርድር ያላቸው ቁርጠኝነት ላይም ጥያቄ ይነሳል። በድርድር ጉዳይ የሚያንጸባርቁት አቋም በተለያየ ጊዜ የሚለዋወጥ ሲሆን አንዳንድ ጊዜ ድርድር እንደማይቀበሉ ሲገልጹ፣ ሌላ ጊዜ ደግሞ ለድርድር ቅድመ ሁኔታዎችን ያስቀምጣሉ። የህወቱ መስራች አቦይ ስብሐት ነጋ ዘለቅ ያለ ዝምታ በኋላ ዝምታቸውን ሰብረዋል። ስለ ፋኖ ኃይሎችና ሻዕቢያ እንዲሁም ጽምዶ የተናገሩት ጉዳይም ትኩረት ሳቢ ሆኗል። ኢሳይያስ የሚታመን ሰው አይደለም፣ ከእሱ ጋር መስራት የለብንም ሲሉ መደመጣቸው ታውቋል። ህወት ከፋኖና ኦሮሞ ነጻነት ሰራዊት ጋር መስራት አለበት ያሉም ሲሆን የደብረ ጽዮንን አመራርም ልፍስፍስ ሲሉ ዘልፈዋል። ከዚህ በተጨማሪም ስለ ኢትዮጵያ አሁናዊ ሁኔታና ስለ ብልጽግና አስገራሚ ጉዳዮችን አንስተዋል። የህዋቱ ቁንጮ ሰው አቦይ ስባት ለፓርቲያቸው ልሳን ወይን በሰጡት አዲስ ቃለ መጠየቅ ህዋት የታጠቁ ኃይሎችን እንዲደግፍ መምከራቸው ተሰምተዋል። አቦይ ከህዋት ጋር ጥምረት የፈጠሩትን ኢሳያስን ለአጋርነት የማይመቹ ናቸው በማለት የተቹ ሲሆን በአንጻሩ ፋኖና ኦነግሸኒን ለህዋት አጋርነት አጭተዋል። በስደት አሜሪካ የሚገኙት አዛውንቱ አቦይ ስባት በደብረ ጽዮን ገብረ ሚካኤል የሚመራውን የራሳቸውን ፓርቲ ህዋት ከፍተኛ አመራር ተቸካይ ሲሉ ወቅሰዋል። የህወሓት ቆንጮ አመራሮችን ተቸካይና ቁሞ ቀር በማለት የተቹት አቦይ ስባት መካከለኛውንና የታችኛው አመራር ፓርቲውን ሊታደገው ይገባል ብለዋል። መካከለኛውንና የታችኛውን እርከን ርከን አመራር ህወሓትን የሚያድነው ከፍተኛ አመራሮችን ቆርጦ በመጣል የሚል ምክር ሐሳብም አቅርበዋል። አቦይ ስባት በደብረጽዮን ቡድን ህወሓት ላይ ተቃውሞ ያሰሙ ተንዷል ያሉትን ህገ መንግስት ከማክበር ይልቅ በእርስ በእርስ ሽኩቻ ተጠምዷል በሚል ነው ከዚህ በተጨማሪ ተጨማሪም የህወሓትና ሻቢያን ጽምዶ የተሰኘውን ጥምረት እንደማይደግፉ ተናግረዋል። አቦይ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለአጋርነት የሚመች አይደለም በማለት ነው የሻቢያንና የፓርቲያቸውን ህወሓትን ጥምረት የተቃወሙት። ስብሀት የተቃወሙት የህወሓትና ሻቢያን ግንኙነት በኢትዮጵያ መንግስት ላይ ጦርነት ለማወጅ የሚያስችል ዝግጅት ላይ እንደሚገኝ በሚነገርበት ወቅት ነው። ሁለቱ ኃይሎች የፌዴራል መንግስቱን የጋራ ጠላት አድርገው የጥንት የትግል አጋርነታቸውን ዳግም ለማደስ ስለሚመለስ በግልጽ እየተንቀሳቀሱ መሆኑን የሚያመላክቱ ሁኔታዎች አሉ። በአንጻሩ ህወት የጠቅላይ ሚኒስትር አብይ አህመድን አስተዳደር የሚፋለሙ እንደ ፋኖና ኦነግ ሸኔ ያሉ ኃይሎችን መደገፍ አለበት ብለዋል። ሕዋት አይታመንም ከተባለው ከጥንት ወዳጁ ሻቢያ ጋር ከመጣመር ይልቅ ከውስጥ የታጠቁ ኃይሎች ጋር መተባበር ይበጀዋል ሲሉም ስብሀት መክረዋል። አቡይ ስብሀት ሊለው የሰጡት ሀሳብ በህወትና በጊዜው አስተዳደሩ መካከል ግልጽ የሆነ የግንኙነት መስመር አለበት የሚለው ነው። በአሁኑ ወቅት በህወትና በጀነራል ታደሰ ወረዳ አስተዳደር መካከል ውል የሌለው መደበላለቅ መኖሩን የጠቆሙ ሲሆን ይህ አይነቱ አካሄድ ዋጋ ያስከፍላል ብለዋል። በጀነራል ታደሰ ወረዳ አስተዳደር እና ል ያለው ትከሻ መለካካት ብዙዎችን የሚያወዛግብ ጉዳይ መሆኑ ይታወሳል። የህዋቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የጊዜው አስተዳደሩን ፕሬዝዳንት በሚሄዱበት እግር በእግር እየተከታተሉ በየመድረኩ በአቻነት በመቆም አስተዳደሩን በፓርቲያቸው ቁጥጥር ስር መሆኑን ለማሳየት ይሞክራሉ። በአሁኑ ወቅት በጄኔራል ታደሰ ወረድና በህወት መካከል ውል ያለየለት ውዝግብ መኖሩ ይሰማል። ጄኔራል ታደሰ በህወትና በፌዴራል መንግስቱ መካከል የሚዋዥቅ አቋም መያዛቸውን ህዋት አልወደደውም የሚል ጭምጭምታ በስፋት እየተሰማ ሲሆን የሰሞኑ የታጣቂዎች አመፅ ጄኔራሉ ላይ ጫና ለመፍጠር ታስቦ የተደረገ መሆኑ እየተገለጸ ነው። መንግስት ሚስጥር ያደረገው ውይይት ሾልኮ ወጣ። ከሰሞኑ በአራት ኪሎ ሁለት ጥብቅ ውይይት መደረጋቸውን አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ በኩል የወጣው መረጃ ፊልድ ማርሻሉ ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመላከተ ሲሆን መንግስት ይህ ውይይት በሚስጥር እንዲያዝ የፈለገበትን ምክንያት በተመለከተ የተለያዩ መላምቶ እየተሰጡ ነው። ከሰሞኑ የሶማሌላንድ ፕሬዝዳንትና የጦር አዛዥ አዲስ አበባ መግባታቸውን የሶማሌላንድ ዜና ምንጮች ዘግበዋል። ሁለቱ ከፍተኛ ባለስልጣናት ወደ አራት ኪሎ ያመሩት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ በመጡ ከቀናት ልዩነት በኋላ ነው። ሆኖም ግን የሶማሌላንዱ ፕሬዝዳንትና ጦር አዛዡ ለይፋዊ ጉብኝት ወደ አዲስ አበባ መምጣታቸውን በተመለከተ መንግስት ዝምታን መርጧል። ሆኖም የሐርጌሳ ዜና ምንጮችና ባለስልጣናት ግን የሀገሪቱን ፕሬዝዳንት ፕሬዚዳንትን አብዱራህማን ኢሮና የሀገሪቱ ጦር አዛዥ ከጠቅላይ ሚኒስትር አብይ አህመድ እና ፊልድ ማርሻል ብርሃኑ ጅላ ጋር መገናኘታቸውን አረጋግጠዋል። የሶማሌላንድ ፕሬዚዳንት አብዱራሃማን አብዱላሂም ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት አድርገው ዛሬ መመለሳቸውን ጽሕፈት ቤታቸው አስታውቋል። ጽሕፈት ቤቱ ጉብኝቱ ሁለቱ ወገኖች በቀጠናው ሰላም መረጋጋትና ቀጠናዊነት ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሚ ያረጋገጠ ነው ብሏል። ፕሬዚዳንቱ ከጠቅላይ ሚኒስትር እና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኩረው የሁለትዮሽን ግንኙነት በማጠናከር በጸጥታ ትብብር የንግድና ኢኮኖሚ አጋርነትን በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ እንደነበር ተገልጧል። ከዚህ በተጨማሪም የሀገሪቱ ጦር ዋና አዛዥ ሌትናል ጄኔራል ኒም አን የሱፍ ከፊልድ ማርሻሉ ጋር መክረዋል። የሶማሌላንድ መንግስታዊ የዜና ምንጮች እንደገለጹት የሶማሌላንድ ሪፐብሊክ ብሔራዊ ጦር ዋና አዛዥ ሌትናል ጄኔራል ኒም አን የሱፍ ከሀገሪቱ የደህንነት ኤጀንሲ ዳይሬክተርና ከሌሎች የጦር መኮንኖች ጋር በመሆን ነው ከኢታማጆር ሾ ማርሻል ብርሃኑ ጁላ ጋር ውይይት ያደረጉት። በውይይታቸውም በኢትዮጵያና ሶማሌላንድ የህዝብ ለህዝብ ግንኙነትና ትብብር ማጠናከር እንዲሁም ሁለቱ ሀገራት የሚጋሩትን ረጅም ድንበር ሰላምና ጸጥታን ማረጋገጥ በሚቻልባቸው ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን አንድ አፍታ ሚዲያ ከሶማሌላንድ መንግስታዊ የዜና ምንጮች ያገኘው መረጃ ይጠቁማል። ኢትዮጵያ ከሶማሊያ ተነጥላ ነጻ ሀገርነቷን ካወጀ ሶማሌላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደ ባለቤትነት የሚያረጋግጥ ሲሆን በዚህም ስምምነት ኢትዮጵያ የሰጡ መቀበል መርህ እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህም ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም አገር ያላገኘችውን የአገርነት እውቅና እንደምትሰጥ ሲናገሩ ነበር። ከሶስት አስር አመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓትን የገነባችው ሶማሌላንድ በዓለም ሀገራት ዘንድ እውቅናን ለማግኘት ጥረት እያደረገች ነው። ከፍተኛ የጦር አዛዡ ተገደሉ። አዛዡ የተገደሉት በእስራኤል ጥቃት መሆኑ ታውቋል። የጦር አዛዡ የተገደሉት አማጺ ኃይል ግን የአዛዡን ግድያ የኩራት ምንጭ ሲል ጠርቶታል። የየመኑ የሁቲ ንቅናቄ የጦር ኃይል አዛዡ መሐመድ አል ገመሪ በእስራኤል ጥቃት መገደላቸውን ገልጧል። መግለጫው ዝርዝር መረጃ ባይሰጠም ገማሪና ልጃቸው ከእስራኤል ጋር በተደረገ የጀግንነት ውጊያ መሞታቸውን ገልጿል። ከጋዛ ጦርነት ጋር በተገናኘ የሁቲ ሰው አልባ አውሮፕላንና የሚሳኤል ጥቃት በእስራኤልና በቀይ ባህር በሚንቀሳቀሱ መርከቦች ላይ ላደረሱት ጥቃት ምላሽ የእስራኤል ጦር በሆቲ ቁጥጥር ስር በሚገኘው የመን ውስጥ ተደጋጋሚ ጥቃቶችን ፈጽሟል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ጋማሪ በነሐሴ ወር ምግብ አደጃ ላይ አገራቸው የመን ዋና ከተማ ሰና ላይ በፈጸመችው የአየር ጥቃት በደረሰበት ጉዳት የተነሳ ሞቷል ብለዋል። በወቅቱ የእስራኤል ጦር በፈጸመው ጥቃት የሁቲ ጠቅላይ ሚኒስትርና ሌሎች ሚኒስትሮችም መግደሉን ጠቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ በሰጡት መግለጫ እኛን ለመጉዳት ያሰበው የአሸባሪዎች አለቃ የሆነው ሌላ ዋና አዛዥ ከስልጣኑ ተወግዷል ሁሉንም እናገኛቸዋለን ብለዋል በኢራን የሚደገፉት ሁቲዎች ከአስር ዓመታት በፊት አለም አቀፍ እውቅና ያገኘውን መንግስት ከስልጣን ካስወገዱና በርካታ የሰሜን ምዕራብ የመን አካባቢዎችን ከተቆጣጠሩ በኋላ ከፍተኛ እርስ በርስ ጦርነት ተቀስቅሷል ሐሙስ ዕለት የወጣው የሁቲ መግለጫ በባለፉት ሁለት ዓመታት ውስጥ ወንጀለኛው የአሜሪካ ጽዮናዊ በሀገሪቱ ላይ በፈጸሙት ወረራ በጠራው ጥቃት በርካታ ሰላማዊ ዜጎችንና ታድሮ አባላት ታላላቅ ሰማዕታት መገደላቸውን አምኗል። ሰማቱ መሪ ሜጀር ጀነራል መሐመድ ከሪም አል ገማሪ ከተወሰኑ ባልደረቦቻቸውና ሰማዕቱ የ13 ዓመት ልጃቸው ሁሴን ጋር በጅሃድ ስራቸውና ሃይማኖታዊ ግዴታቸውን በመወጣት ላይ ሳሉ ሰማዕት ሆነዋል ሲልም አክሏል። ቡድኑ እንዲህ አይነት ሞት የኩራት ምንጭ እንደሆነና የበቀል እርምጃ እንደሚወስድ አስታውቋል። ከጠላት ጋር ያለው ጦርነት አላበቃም። እናም ጽዮናዊው ጣላት ለፈጸመው ወንጀል ተገቢውን ቅጣትን ይቀበላል ሲል አስጠንቅቋል።